አሜሪካ ከቻይናና ኢራን ጋር ከፍተኛ መፋጠጥ ውስጥ ገብታለች። በቻይና ላይ የምትጥለው የታሪፍ ምጣኔ ሁለቱን ሀገራት ወደ ንግድ ጦርነት ያስገባቸው ሲሆን ከኒውክሌር ግንባታ ጋር ተያይዞም በኢራን ላይ ከበድ ያለ ተጽዕኖ በማድረግ ላይ ትገኛለች። ይህን ተከትሎም ሁለቱ ሀገራት በአሜሪካ ላይ የራሳቸውን ኅብረት ፈጥረዋል። በሌላ በኩል የአሜሪካና ቻይና የንግድ ጦርነት ወደ ከባድ ደረጃ ተሸጋግሯል። አሜሪካ በቻይና ላይ ጣለችውን ታሪፍ ወደ 145% ከፍ ያደረገችው ሲሆን ቻይናም የታሪፍ መጠኑን 125% አድርሷለች። ኢራንና አሜሪካ በኦማን የኒኩለር ድርድር ከማድረጋቸው አስቀድሞ ዶናልድ ትራምፕ ማስጠንቀቂያን አሰምቷል። ፕሬዚዳንቱ ኢራን ፈጽሞ ኒኩለር ልትታጠቅ አትችልም ሲሉ ተደምጧል። ሰላም ጤና ይስጥልን፣ የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የተለያዩ ወታደራዊ መረጃዎችን ወደ እናንተ ለማድረስ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ቻይናና ኢራን አሜሪካ ላይ የከፈቱት ግንባር የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በቻይና ላይ የታሪፍ ናዳ በማውረድ በኢራን ላይ ደግሞ የኒኩለር ስምምነት ጫና በመፍጠር ከሁለቱም ሀገራት ጋር መፋጠጥ ውስጥ የገቡ ሲሆን ሁለቱ ሀገራትም በአሜሪካ አካሄድ ደስተኛ አይደሉም። በተለያየ ምክንያት ቢሆንም በጋራ የአሜሪካ ጥቃት ሰለባ የሆኑት ሁለቱ ሀገራት ታዲያም አሜሪካንን በጋራ ለመፋለም የሚያስችላቸውን አዲስ እቅድ ይዘው ብቅ ብሏል። ቻይና ከአሜሪካ የተጫነባትን የታሪፍ ውሳኔ ለመወጣት ኢራን ደግሞ የዶናልድ ትራምፕን ተደጋጋሚ ማስፈራሪያ ለመቀልበስ በቅርበት መስራት ጀምሯል። የቻይና መንግስት ከዚህ ቀደም ታይቶ በማይታወቅ መልኩ ከኢራን ከፍተኛ የነዳጅ ምርትን እያስገባ ሲሆን በቀን እስከ 1.8 ሚሊዮን በርሜል ነዳጅ ከኢራን ለቻይና ገበያ እየቀረበም ይገኛል። ሁለቱ ሀገራት በአሜሪካ ተደጋጋሚ ጫና ውስጥ በገቡ ማግስት ነው ቻይና ከኢራን የምታስገባውን የነዳጅ መጠን ከፍ ያደረገችው። ቻይና ያለፈው ወር ላይ ከኢራን ካስገባችሁ የነዳጅ መጠን በዚህ ወር ባስገባችሁ ላይ የ83 በመቶ ጭማሪን አሳይቷል። በዚህ ወር ታዲያ ቻይና ከውጭ ካስገባችሁ ነዳጅ 16 በመቶ የኢራን ነዳጅ ሆኖ ተገኝቷል። ከፈረንጆቹ ፌብርዋሪ አንስቶ አሜሪካ በኢራን ነዳጅ ላይ በአራት የተለያዩ ጊዜያት ማዕቀብ የጣለች ሲሆን ቻይናም ከአሜሪካ ጋር አደገኛ ሊባል የሚችል የንግድ ጦርነት ውስጥ ገብታለች። ታዲያ አሁን ቻይና ከኢራን ነዳጅ በከፍተኛ ሁኔታ እያስገባች መሆኑ በአሜሪካ ማዕቀብ የተጎዳውን የኢራን የነዳጅ ገበያ ለመደገፍ ሲሆን ቻይናም ከአሜሪካ ከፍተኛ ታሪፍ ስለተጣለባት ልታጣው የምትችለውን የአሜሪካንን ገበያ እንደ ኢራን ባሉ ሀገራት ለመተካት ማሰቧንም ያሳየ ውሳኔ ነው። ጦርነቱ ተባብሷል። አሜሪካና ቻይናም የታሪፍ መጠናቸውን በየሰዓቱ እየጨመሩ ነው። ከ38 ዓመታት በፊት እንዳሁኑ የገጻቸው ቆዳ ሳይሸበሸብ በላሪ ኪንግ የቴሌቪዥን ፕሮግራም ላይ የንግድ ጦርነትን በተመለከተ ዛሬ እንደሚሉት ተመሳሳዩን ተናግሯል። ኦፕራ ዊንፍሬ ስትጋብዛቸውም ያንኑ ደግሟል። ዶናልድ ጄ ትራምፕ የታሪፍ አስፈላጊነት ፖሊሲያቸውን ከፕሬዝዳንት ነታቸው በኋላ ያመጡት አይደለም። ያኔ የትችት ኢላማቸው ጃፓን ነበረች። ምክንያቱም በወቅቱ ሁለተኛዋ የዓለማችን የምጣኔ ሀብት ባለቤት ነበረች። ለአሜሪካውያን የተገቡ ሥራዎችን እየወሰዱ ሸቀጦቻቸውን የሚያራግፉብን ሆነናል። መሳቂያ ከመሆን የባሰ መዋረድ የለም። ይህ የሆነው በእኛ ቂልነት ምክንያት ነው። ቻገር 200 ቢሊዮን ዶላር በየዓመቱ እያጣሽ ነው። ጃፓንን አሜሪካ በነፃ እየጠበቀቻት ለምን ትጨነቃለች? ታላቅ ሀገር አለን እንዲሁ 200 ቢሊዮን ዶላር እያጣን ከቀጠለን ግን ታላቅነታችን ለረዥም ጊዜ የሚቆይ አይደለም እያሉ ለላሪ ኪንግ ምላሽን ሰጡ። 2016 ላይ ልዕለ ኃያሏን ሀገር ለመምራት እጩ ሆኖ ተከሰቱ። ለ45ኛው የልዕለ ኃያሏን ሀገር ፕሬዝዳንትነት ሲወዳደሩ ከማሸነፊያ ነጥቦቻቸው መካከል አንደኛው ከሀገራት ጋር የሚደረግን የንግድ ልውውጥ አሜሪካን በሚጠቅም መልኩ ለማድረግ መቀስቀሳቸው ከዋነኞቹ አንዱ ነው። ሳቸው ከቻይናና ከሌሎች ሀገራት ጋር የሚደረገው የንግድ ልውውጥ ሚዛናዊ አይደለም ብለው የሚያምኑ ናቸው። በመጀመሪያው የዋይትሀውስ ቆይታቸው ከቻይና ጋር የንግድ ጦርነት ውስጥ ነበሩ። ከአራት ዓመታት በኋላ ሲመለሱም ጉዳዩን ቀጥለውታል። ትራምፕ እንዲህ ይላሉ። ለአስርተ ዓመታት ሀገራችን በቅርብም ሆነ በሩቅ በወዳጅም ሆነ በጠላቶች ስትዘረፍ ቆይታለች። የሰሞኑ የታሪፍ ውሳኔያችንም መነሻው ይሄ ነው። ከትራምፕ አንደበት ማጠፋ ሀገር ዋነኛ ተቀናቃኝ ተደርጋም የተሳለችው ቻይና ነች። ሌላኛዋ የአሜሪካ ፕሬዝዳንት የታሪፍ ኢላማ ቤጂንግን መፋለምም ጭምር ነው። ለፕሬዝዳንት እዢ ታላቅ አክብሮት አለኝ፣ ለቻይናም ታላቅ አክብሮት አለኝ። ነገር ግን እጅግ በጣም ተጠቅመውብናል። ከዓለማችን ሁለተኛዋ ግዙፍ ምጣኔ ሀብት ባለቤት ጋር የገቡበትን ጦርነት ያስረዱበት መንገድ ነው። የዩናይትድ ስቴትስ ታሪፍ የተወሰኑ ቁሶች ላይ የ145 በመቶ የቻይና ደግሞ 125 በመቶ ደርሷል። የቻይና የፋይናንስ ሚኒስትር የአሜሪካንን ውሳኔ ቀልድ ካለው በኋላም ዩኤስ በቻይና ላይ ጣለችው ታሪፍ ከልክ ያለፈም፣ ዓለም አቀፍ የምጣኔ ሀብትና የንግድ ሕጎችን የሚጥስ ከመሠረታዊ የኢኮኖሚ መርሆዎችና ከጤናማ አስተሳሰብ ጋርም የሚጋጭ እንዲሁም የአንድ ወገን የማስገደድ ተግባር ነው በማለት ያብራራል። የትራምፕ የታሪፍ ጭማሪ ለቻይና በዓለም የምጣኔ ሀብት ታሪክ አስቂኙ ነው። ደግሞም ዋሽንግተን ሌላ ጭማሪ ብታደርግ ቻይና ከዚህ በኋላ እንደማትመለስ አሳውቃለች። ነገር ግን ቤጂንግ ከዋሽንግተን ጋር ለመነጋገር ዝግጁ ነች። የሀገሪቱ የንግድ ሚኒስትር ቻይና ከአሜሪካ ጋር ለመነጋገር ዝግጁ መሆኗን ገልጸው፣ ነገር ግን ማስፈራራትና ግፊት መፍጠር ከቻይና ጋር ለመነጋገር ትክክለኛው መንገድ አይደለም ብለዋል። የዢ መንግስት ከሌሎች ሀገራት ጋር ያለና የሚኖርን የንግድ ግንኙነት ለማጠናከር እየሰራ ነው። ፕሬዝዳንት ዢ የስፔኑን ጠቅላይ ሚኒስትር ፔድሮ ሳንቼዝን በቤጂንግ ተቀብለው ሲያነጋግሩ ቻይናና የአውሮፓ ሕብረት ዓለም አቀፍ ኃላፊነታቸውን መወጣትና በአንድ ወገን የሚፈጸም የጉልበተኝነት ድርጊቶች ያሉትን በጋራ መቃወም እንዳለባቸው አስረድተዋቸዋል። በቀጣይም ወደ ቪየትናም፣ ማሌዥያና ካምቦዲያም ይጓዛሉ። እንደ ሪዎተርስ ዘገባ ሁለቱ ግዙፍ የንግድ ልውውጥ ያላቸው ሀገራት የዓለማችን አንደኛና ሁለተኛም የምጣኔ ሀብት ባለቤቶች የታሪፍ ጦርነት ውስጥ ናቸው። ዶናልድ ትራምፕ ከሌሎች ጋር ስምምነት እያሰሩ ከቻይና ጋር የከፈቱትን የንግድ ጦርነት ከጫፍ ለማድረስ ያለሙ ይመስላል። ዚህም ቀጣይ ሳምንት ወደ ተለያዩ ሀገራት ጉዞን የሚያደርጉም ይሆናል። ኢራን በፍጹም ኒኩለር አትታጠቅም፣ ዶናልድ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ደስተኛና ትልቅ ሀገር እንድትሆን ፈልጋለሁ፣ በፍጹም ግን ኒኩለር ልትታጠቅ አትችልም ሲሉ ተሰምቷል። የዶናልድ ትራምፕ የአሁኑ ንግግር የተሰማው አሜሪካና ኢራን በኒኩለር ጦር መሳሪያ ዙሪያ በኦማን አስተናጋጅነት ንግግር ለማድረግ ቀጠሮ በያዙ ማግስት ነው። የአሜሪካው ፕሬዝዳንት ልዩ መልእክተኛ ስቲቪ ዊትኮፍ በድርድሩ ላይ የሚሳተፈውን የአሜሪካ ልዑክ የሚመሩ ሲሆን በኢራን በኩል ያለውን ቡድን የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ የሚመሩት ይሆናል። አሜሪካ ኢራን የደረሰችበትን የኒኩለር አቅም ሙሉ ለሙሉ ማወቅ የምትፈልግ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራን አስፈላጊውን መረጃ ካልሰጠች ነገሮች ወደ ሌላ አቅጣጫ እንደሚጓዙና ገሃነም በኢራን ላይ ሊወርድ እንደሚችል ማስጠንቀቂያ ንም ሰጥቷል። የዋይት ሀውስ ቃል አቀባይ ካሮሊን ሌቬት ከጉዳዩ ጋር ተያይዞ በሰጡት መግለጫም ፕሬዝዳንቱ በድርድር እንደሚያምኑና ሁሉም ነገር በጠረጴዛ ዙሪያ እንዲፈታ ፍላጎት እንዳላቸው በማንሳት ኢራን የቀረበላትን ሐሳብ ማትቀበል ከሆነ ግን ፕሬዝዳንቱ እርምጃ መውሰዳቸው አይቀርም ብላለች። ለኢራን የመጨረሻ አማራጭ ነው ያሉትን ድርድር ያቀረቡት ዶናልድ ጄ ትራምፕ ድርድሩ ካልተሳካ ኢራንን በቦምብ ለመምታት የሚያስችል ዝግጅት ማድረጋቸው ነው የተሰማው። ኢራን በበኩሏ ከአሜሪካ በኩል ያለው የፖለቲካና ወታደራዊ ጫናም ረገብ ካለ የኒኩለር ግንባታዋን ለማቆም ፍላጎት እንዳላት በተደጋጋሚ ገልጻለች። 2015 ላይ ኢራን አሜሪካንን ጨምሮ ከተለያዩ ሀገራት ጋር የኒኩለር ስምምነት ብትፈጽምም ይህ ስምምነት በዶናልድ ትራምፕ እንዲፈርስ የተደረገ ሲሆን ከዛን ጊዜ ወዲህም ኢራን ከሚጠበቀው በላይ ዩራኒየም የተሰኘውን ለኒኩለር ግንባታ የሚጠቅም ንጥረ ነገር እያብላላች ትገኛለች። ዶናልድ ትራምፕ የኢራን የኒኩለር ፕሮግራም ሙሉ ለሙሉ እንዲቋረጥ የሚፈልጉ ሲሆን በኦማን የሚደረገው ድርድርም በሁለቱ ሀገራት ብቻ ሳይሆን በዓለም ቀጣይ አካሄድ ላይ የሚፈጥረው ተጽዕኖ ከፍ ያለ ነው። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቴራን የኒኩለር ቦምቦችን ለመስራት የሚያገለግል የበለጸገ ዩራኒየም ክምችት መገንባቷን ጠቅሶ አስጠንቅቋል። ከቅርብ ወራት ወዲህ ትራምፕ ከኢራን ጋር አዲስ ስምምነት የማድረግ ተስፋን ያነሱ ሲሆን ያ የማይሆን ከሆነ ግን ወታደራዊ እርምጃ እንደሚወስዱ እየዛቱ ነው። እስራኤል ተቀናቃኟ ኢራን የኒኩለር ጦር መሳሪያን እንዳታገኝ ማድረግ የረጅም ጊዜ ደህንነቷ ዋና ማዕከል አድርጋም እየተመለከተችው ናት። ባለፈው ዓመት ኢራን ቀደም ሲል በእስራኤል ላይ ለፈጸመችው የሚሳኤል ጥቃት አጸፋ የኢራንን ኒውክለር ጣቢያ መምታቷ ይታወቃል። ኔታናዩ በዋይት ሃውስ ንግግር ሲያደርጉ ኢራን የኒውክለር ጦር መሳሪያ እንዳታገኝ ለማድረግ እኛና አሜሪካ ሁለታችንም አንድ ነን፣ በሊቢያ እንደተደረገው ሙሉ በሙሉ በዲፕሎማሲያዊ መንገድ ሊደረግ ይችላል። ያ መንገድም ጥሩ ነው ብዬ አስባለሁ ብለዋል